ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼ እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ ጥቁር አዝሙዱ እና ቁርንፍዱ እንዲሁም መጥበሻው የተፈጨው ነው ወይንስ ጥሬው ነው ያልተፈጨው ነው የሚሆነው ዘይቱን የምናፈለው አብረን ከተፈጨው ከደቃቁ ጋር ነው ወይንስ ካልተፈጨው ጋር ነው ብላችሁ ለጠየቃችሁኝ ካልተፈጨው ጋ ነው። ይሄ ጥቁር አዝሙር ነው። ይሁት ጥቁር አዝሙር ይሄ እንደዚህ ፍሬውን ነው የምትከቱት ማለት ነው። ፍሬውን ታረጋላችሁ። ቁርንፍድ ደግሞ ይኸው ፍሬው ማለት ነው። ቁርንፍድ ቆይ ላ ላሳያችሁ። ይሄው ይሄንም ማለት ነው። ይሄንን ፍሬውን ትገምታችሁ ታረጋላችሁ። መጥበሻው ደግሞ መጥበሻው እንዳልኳችሁ ጥርጥብም ካላችሁ ይሆናል። ግን እኔ አድርቄዋለሁ ማለት ነው። ደረቁ ነው እርጥብ ነበረ ግን ከገጠር ስላመጣሁት አድርቄዋለሁ። አያችሁት ደርቋል ማለት ነው። እና ቢደርቅም እርጥብ ቢሆንም ችግር የለውም ማለት ነው። አድርጋችሁ ዘይት ዘይት ዘይቱ ማለት ነው ዘይት ዘይቱ ማለት በእነሱ ነው በእኛ የወይራ ዘይት ማለት ነው አድርጋችሁ ማፍላት ትችላላችሁ። ወይ ዘይት ዘይቱን አይመቸኝም ፀጉሬን ይበጣጥሳል ብላችሁ የምትሉ ደግሞ እናንተ ያላችሁን ቅባት በዛ አይነት መልኩ ማፍላት ትችላላችሁ ማለት ነው። ጨምራችሁበት ይሄንን የምትጠቀሙት ቆዳችሁ በቃ ምልጥ ፀጉራችሁ ተነቅሎ ምልጥ ብሎ ያለባችሁ ናችሁ ማለት ነው። ይሄንን አድርጋችሁ እዛ ባዶ ቆዳ ላይ እያሻችሁ ተቀቡት ማለት ነው። ቆዳ ቆዳችሁን ብቻ ማለት ነው። ልክ እንደኔ ደግሞ ፀጉራችሁ ሙሉ ሆኖ ወይንም ፀጉራችሁ ኖሮ ማደግ ቁመታል ጨምሪ ጨምር ያላችሁ የተቸገራችሁ ልክ እንደዚህ አያችሁት፣ የኔ ጸጉር እንደዚህ ስለቀው ይሰበሰባል። ግን እንደዚህ በቃ እንትን ስለው የመርዝማኔውን አጠይቁኝ አያችሁት፣ በቃ ጫፉን አታዩት ማለት ነው እና እንደዚህ ለሆነና እንደዚህ ብዙ ፀጉርና እንደዚህ ፍፍት ያለ ሚዶ ማይገባው እንደዚህ ዛላ ያለው ረጅም ጸጉር እንዲኖራችሁ ከፈለጋችሁ ደግሞ ቫዝሊን ቫዝሊን ቫዝሊን ማለት ነው። ይህንን ቫዝሊን ሁላችሁም ታውቁታላችሁ ብዬ አስባለሁ። በትልቁ ነበረኝ። በትልቁ ጨርሼ እችኛዋን ነው የገዛሁትኝ አሁን ማለት ነው እና ውሃ ይሄ በነገራችን ላይ ይሄን እቃውን ሳሳያችሁ ይሄ የሚሸጥ እንዳይመስላችሁ፣ ይሄ የኢዚ ወይንም መስቶት ማጽጃ የነበረ ነው። እኔ ግን ስጨርስ ምን እንደማደርግ ታውቃላችሁ? አበሻ በለ ሰው ነው። እደፋና በደንብ አጥበውና ውሃ አርግቼ ለብ ያለ ውሃ አርግቼ እየረጨው ያራስኩኝ ነው የማበጥረው ማለት ነው። ይሄ የምትጠቀሙት ለከርዳዳ ልክ እንደኔ የኔ ጸጉር እንደምታዩት ሉጫ ይመስላል፣ ግን ከርዳዳ ጸጉር ነው። ግዴታ ለማበጠር ይሄን አሁን አሁን ገና ፈትቸው ነው። ለሄን ለማበጠር ምን ይፈልጋል? ውሃ ይፈልጋል። አለበለዚያ በኖርማል ለማበጠር አይሆንም ማለት እሺ አይለኝም። እና ደግሞ በእንደዚህ አይነት ብሩሽ ለማበጠር ሞክሩ። ይሄ ከልብ ያበጥራል። በቃ ጸጉራችሁ እንዲያድግ በደንብ መበጠር አለበት በዚህ አይነት ብሩሽ ይሄን አይነት ብሩሽ ሊኖራችሁ ይገባል። በደንብ ልቡ እስኪጠፋ ልባለው ወይ እንዳትሉ ደረቱ እስኪጠፋ ብቻ ሙልጭ አድርጋችሁ ለማበጠር ሞክሩ ማለት ነው። ልክ እንደዚህ አሁን እኔ እንደማደርገው ማለት ነው። እያራሳችሁ እንደዚህ እያረጋችሁ እያራሳችሁ ማለት ነው ከዛ ጫፍ ጫፉን አሁን እኔ ይሄ እያደስኩት ነው። ታጥቤ ስወጣ ግን ራሱ እርጥብ ስለሚሆን እርጥቡን ነው እያበጠርኩ እየከፈልኩ የምሰረው ማለት ነው። ይሄን ግን እያደስኩት ስለሆነ እንደዚህ አርሼ ነው የማበጥረው ማለት ነው። ምክንያቱም ካላራስኩት አይበጠርልኝም እና ደግሞ ሳይራ ሲበጠር ምን ይሆናል መሰላችሁ? ያችሁ ያደገችው እየተሰባበረ ያልቃል ማለት ነው። ይሰባበራል። ልክ እንደዚህ ከ ከራስ ነው። በኋላ ምን እናደርጋለን? ቫዝሊን ጫፉ ቫዝሊን በነገራችን ላይ ቆዳችሁ እንዳትቀቡ። ቫዝሊን ወይንም ደግሞ ጭቃ ቅባት የሆነ የሚመቻችሁ ጭቃቅባት ሊኖር ይችላል እና ጭቃ ቅባት መቀባት ትችላል። አያችሁ፣ እኔ ግንባር የለኝም። በእርግጥ ጸጉሪ ደር እስከ ደር ነው። ግንባራችሁን ለሸሸባችሁ፣ እንዳልኳችሁ ይሄንን አፍልታችሁ ነው የምትጠቀሙት። በዘ ተርጋችሁ ቆዳ ቆዳችሁን የምታፈሉትን ቁርንፍድ፣ ጥቁር አዝሙድ እና የመጥበሻ ቅጠሉን አፍልታችሁ የምትጠቀሙት ቆዳችሁ ነው፣ ቆዳችሁ ነው። ይሄ ቆዳ አንዳንዴ ቆዳችሁ የሆነ ቦታ መሀል ላይ የሚሆን ብልጥ ይላል ከፊት ለፊት መልጥ ብሎ እዚህ ይደርሳል። እና ቆዳ ቆዳችሁን እየቀባችሁ ማሳጅ ታደርጉታላችሁ፣ ማታ ማታ ስትተኙ ማለት ነው። እና እንደዛ ተጠቀሙ። ይሄንን ደግሞ እንደዚህ እያራሳችሁ ቫዝሊን፣ በአንዴ ለውጥ እንዳጠብቁ ጌታ ምስክሬ ነው የኔን በቃ የሁለት ምልልላችሁ በብልም ያለላችሁ የእኔ ጸጉር ቪዲዮ ማይገባውና እንዲህ ተሰብስቦ የማይያዝ ፀጉር ነበር። እንዲህ ወደ ላይ ተሰብስቦ ሁሉም አይያዝም። በላስቲክ አርግቼ እንደዚህ አርግቼ ሰብስ እንዲህ ግማሽ ድረስ ነበር እንዲህ ወጥሬ ማስይዘው። እንደዚህ በላስቲክ አርግቼ እንዲ ሰብስቤ ነበር ማስይዘው። አሁን ላይ ግን የምሬን ነው የምላችሁ። እንኳን ማስያዣ በቃ ሶስት ቦታ አራት ቦታ መሰራጀ መረቁ ቁጥጥር ማለት ነው ተሰብስቦ እንግዲህ ይታያችሁ። እንደዚህ እንዲ ሞክሩት፣ የእውነት ነው ምላችሁ። ሞክራችሁ የሚገርም ኮሜንት ነው የምጠብቀው ከናንተ። ከዚህም በፊት አንድ ዓመት ይሆነኛል ሰርቼ በጣም አሪፍ ውጤት ያያችኋላችሁ የጎመታችሁልኝ ያላችሁ እና አሁንም ውጤታችሁ እንድትጎመቱልኝ ይፈልጋሉ። ተጠቅማችሁ ሞክሩት የእውነት ነው የምላችሁ ተጠቅማችሁ፣ በቃ አሪፍ ኮሜንት ከእናንተ እጠብቃለሁ። ብዛቱን አጠይቁኝ፣ ፀጉሬን በቃ ብዛቱን አጠይቁኝ። ቪዲዮ የገባውን በቃ ይውሉት፣ እዩት፣ በቃ ሙሉ ይሄንን ይሄን፣ ግዲህ ሩቡዋን ፀጉሬን ነው የማሳያችሁ። ሙሉ ፀጉሬን ደግሞ ሲሆን አስቡት ምን ያህል ብዛት እንደሆነ ማለት ነው፣ እዩት። ሙሉ ጸጉሬ ሲሆን ብዛቱ ምን ያህል እንደሆነ ከኋላ ራሱ የተሰራ ጸጉር አለ። ሁለት ጸጉር ሰርቻለሁ ማለት ነው። ሁለት ጸጉር ከኋላ ሰርቻለሁ አስባችኋል። እና እንደዚህ ያደረጋችሁ ባልዚን ጫፍጫፉን እየቀባችሁ እንዲህ ዛላ ዛላው ማለት ነው ዛላ ዛላውን ባልዚን የሚያስፈልገው ምንድነው ተቃላችሁ? የኛ ያበሻ ጸጉሮች በተፈጥሯችን ከርዳዳ ነው። በተፈጥሯችን ከርዳዳ ስለሆነ ያ ባልዚኑ እየቀለጠ በሚሄድበት ሰዓት ይሄ ዛላችን እንዳይሰባበርና እንዳይ እንዳይቆራረጥ ስናበጥረውም ሆነ ስንፈታው እንዳይ እንዳይሰባበር ያደርገናል። እየቀለጠ እዛ ወዝ እንዲያመጣ ያደርገዋል ማለት ነው እና ለረጅም ጊዜ ሳይሰባበር እንዲቆይ እድገቱ እንዲጠብቅ ያደርገዋል። አያችሁት የት እንደሆነ ጸጉሬ በቃ፣ እንደዚህ እያደረጋችሁ ይበጠርላችኋል። በቃ ልብስ እስኪጠፋ እንደዚህ ምን ጥር እያደረጋችሁ ታበጥሩታላችሁ። አሁን እኔ ጸጉሬ ብዛት ስላለው ለቦታ ልክፈረውና አላበጥረው ምክንያቱም አልቻልኩም፣ በአንዴ መያዝ አልቻልኩም። አያጁት ብዛቱ። ግን ጮኋ ሲነካ ደግሞ ይበልጥ የመፋፋት ነገር አለው። በቃ እንደዚህ እያደረጋችሁ በደንብ እስከ ስር ድረስ ለማበጠር ሞክሩ ማለት ነው እንደዚህ ድረስ እንደዚህ እያደረጋችሁ ማለት ነው። ቆዳችሁ ድረስ በደንብ መበጠር አለበት። እሱ ነው የሚያሳድጉ አያችሁ። በቃ እንደዚህ መበጠር አለበት። ከላይ ከላይ ጫፍጫፏን ብቻ ማበጠር ነበረ እያላችሁ የምትሰሩት ከሆነ እዛው ድምድም ድምድም እያለ እንጂ ያደገ አይሄድም አይታታም። እና እንደዚህ እያደረጋችሁ እየከፈላችሁ እያሳነሳችሁ ሙሉ ለሙሉም እያያዛችሁ ሁሉን አንድ ላይ እያደረጋችሁ አትታገሉ። ምክንያቱም ከልብ የሚበጠርላችሁም እንደዚህ እየከፈላችሁ ስታበጥሩ ስለሆነ ማለት ነው። ከዛ ይሄኛውን ደግሞ አንድ ላይ እናበጥረዋለን ማለት ነው። ጸጉሬ በጣም ከርዳዳ እና የሚሰበሰብ ጸጉር ነው። ድምፁን እራሱ እየሰባችሁት ነው። በቃ በጣም ነው ውሃ የሚፈልገው ማለት ትችላላችሁ። እንደዚህ እያራሳችሁ በደንብ እንደዚህ እያረጋችሁ ለማበጠር ሞክሩ። ከጫፉ ጀምሮ እንዲያወጣ እየሞክሩ እያ በደንብ እያረጋችሁ እያበጠራችሁ ማለት ነው። ከስር ድረስ በደንብ መበጠር አለበት። ገባችኋል? እንደዚህ አድርጋችሁ አበጥራችሁ አይኛውንም አንድ ላይ ተቀይጡትና እንደዚህ እየከፈላችሁ ማለት ነው። ከብዛቱ የተነሳ በጣም ነው የሚያስቸግረኝ ጸጉሬ ማለት ነው። አያችሁት አይደል? ብዛቱን ግን ሲበጠር ይውት ይሄ ራሱ የአንድ ሰው ጸጉሩ። ይሄ እዚች ጋር ያለች ሩቦ የእውነትሽ ነው አልባሸሽም ነው የምትሉትና ተጠቀሙት። የእውነት ነው ብላችሁ ውጤቱን ትገረሙበት አላችሁ። በጣም ነው የምትገረሙበት ማለት ነው። ተጠቅሜ የተመቸኝን ነው የማሳያችሁ። እኔ ድንች ነገር ሽንኩርት ነገር ተጠቅሜ አላውቅም። በቃ ብዙዎቹ ሽንኩርት፣ ድንች፣ ካሮት ተቀቅሎ የማይባል ነገር የለም። እኔ እንዲህ ዓይነት ነገር ተጠቅሜ አላውቅም። ግን የተጠቀምኩትን አስቤዛ ማይነካ አስቤዛውን ብሉት፣ አስቤዛውን እየበላችሁት ማለት ነው። አያችሁት? ልክ እንደዚህ አድርግቼ ይሄን እንደዚህ አንድ ቦታ እሰራዋለሁ ማለት ነው። ጥቂት ምን ያህል እንደሚያዝ እንደዚህ። ተያያዥ ፀጉር ያላችሁ ሰዎች ውሃ ተጠቀሙ። በደረቁ ጸጉር አይበጠርም። በቃ በደረቁ ስታበጥዱ ጸጉራችሁን በጣም ነው የምትጎዱት ማለት ነው። እንደዚህ እያረጋችሁ እየከፈላችሁ ተጠቀሙ። ውጤቱን ታዩታላችሁ ብዬ ነው የማስበው። የእውነት ነው የምላችሁ፣ ውጤቱን ታዩታላችሁ። ከዚህም በፊትም አሳይቻችሁ ኮሜንት ላይ ጽፌላችሁ ጽፋችሁልኛል፣ መልስም ሰጥቻችኋለሁ። እንደዚህ ደግሞ አንዳንዶቻችሁ እኔ ምንም ነገር ተጠቀሚ አላቅም? ግን ጸጉሬ በጣም ተጎድቶብኛል የምትሏላችሁ፣ ሞክሩት። መሞከር አይከፋም። አያችሁታል፣ ጸጉሬ ውሃ የራሱ እያረኩበት ምን ያህል እንደሚደርቅ ይዩት። በጣም ውሃ የሚፈልግና ውሃ የሚወድ ጸጉር ነው፣ ጸጉሬ ማለት ነው። በተፈጥሮ እንደዚህ እያረኩ ነው የምጠቀመው። ብዙ ጊዜ ቲክቶክ ላይ እራሱ ምራ የምትጠቀሙ ንገሪን ትሉኛላችሁና ይሄ ነው የምጠቀመው። በቃ ሌላ ምንም የምጠቀመው ነገር የለም። እንደዚህ ከስር ከስር እያበጠርኩ ነው የምሰራው። ምክንያቱም በቃ በጣም መበጠር ይፈልጋል፣ እንደዚህ አይነት ክርዳዳ ጸጉር በጣም ማለት ነው። ለማበጠር ደግሞ ምንድነው ውሃ መጠቀም አለባቸው ግዴታ ማለት ነው፣ ምክንያቱም በደረቁ እንደ አይነት ጸጉር አይበጠም። በደረቁ ስታበጥሩት እርግፍ ነው የሚለው ሙሉ ለሙሉ ማለት ነው። እየሰራ ነው ራሱ እየተበጠረ ራሱ ይያያዛል። እንደዚህ አይነት ፀጉር በተፈጥሮ ያው ከረዳዳ ፀጉር ያላችሁ ታቁታላችሁ። ስሜቱ እንደዚህ ነው። እያበጠርኩ እንደዚህ እየተቀባው ነው የምጠቀመው የምሰራው እና ውጤቱን እንግዲህ እንደምታዩት ነው። ጸጉሬን ብዛቱን ማለት ነውና የበፊቴን ጸጉር ደግሞ አሳይቻቸዋለሁ ከዚህም በፊት። በቃ ምን ልበላችሁ፣ በጣም አንድ ላይ እንደዚያ እያያዝም ነበር። በጣም ጫካ ነው፣ በጣም ብዛት አለው ከበፊትም ጸጉሬ። በእርግጥ ግን በጣም ከርዳዳና ሚዶ የማይገባው አሁን እንደውም ለሰለሰ አታዩትም እንዴ? ቫልዚኑ በተፈጥሮ ያለሰልሰዋል። በፊት በዚህ በዚህ አይደለም፣ በትልቁ ማበጠሪያ የራሱ የጥርሱ ቤት ዝርዝሩ ራሱ በዛ ራሱ አይበጠርልኝም ነበርና አሁን ግን ይኸው በዚህ ሙልጭ አርግቼ እያበጠርኩኝ እንደዚህ እየሰራው ነው እላችኋለሁ። ይሁት ዱላ ነው የሚያክለው ርዝማን የሆነም እንደምታዩት ነው ማለት ነውና፣ ሞክሩት ሁላችሁም ማለት ነው። በእንደዚህ አይነት መልኩ ነው ጸጉሬን ያሳደግኩት። አያችሁ ግንባሬ ድረስም ጸጉሬ በነገራችን ላይ ግንባሬ አሸሽቶ አያውቅም። ከበፊትም ጸጉሬ ግንባር የለኝም እኔ በተፈጥሮዬ ማለት ነው። ግን በቃ ግንባራችሁ ሸሸባችሁ እንዳልኳችሁ ዘይቱን አፍልታችሁ ተቀቡት። ቆዳ ቆዳችሁን ሙሉ አዳርሳችሁ ተቀቡት። እንዲዚህ ጸጉራችሁ ዛላ እንዲኖረውና እንዲ እንዲያድግላችሁ እንዳይበጣጠስ እንዲያድግላችሁና እንዲረዝምላችሁ ቫልዚኑን ተጠቀሙት። አያችሁት ይሄኛው እና ይሄኛው ይሄኛው ስለደረቀ ይሁት ይሄኛው ደግሞ ስለ ውሃ ስለነካ ያያችሁት ዛላው ልስልስ ያለ ነው። ከልብ ሲበጠርና ሲሰላ ይሄኛውም እዩት ይሄኛውንም እዩት፣ እና እንደዚህ እያረጋችሁ ተጠቀሙ ውዶቼ እላችኋለሁ። ይሄኛውንም እንግዲህ እሰራዋለሁ ማለት ነው። እንደዚህ እያደረጋችሁ ተጠቀሙ። እወዳችኋለሁኝ። በጣም በጣም ነው የምወዳችሁ። ውጤት እንደምታሳውቅኝ ተስፋ አደርጋለሁኝ። ይሄንንም እንደዚህ እያደረግን መልሰን እንሰረዋለን ማለት ነው። በጣም ነው ውሃ የሚፈልገው በነገራችን ላይ ጸጉሬ ማለት ነው። አንደኛ ብዛት አለው፣ ሁለተኛ ጠንካራና ከርዳዳ ስለሆነ ውሃ ይወዳል። ጠንካራ ፀጉር በተፈጥሮ ውሃ ይወዳል። እና በውሃ እያራሳችሁ እንደዚህ

ይሄን ደግሞ ሰርቼ ይመለስላችኋለሁ። እንግዲህ ጨርሸው ይሄንን ይመስላል ማለት ነው። እዩት፣ አያችሁት ጨርሻው ይሄንን ይመስላል ዋስላለው። እንደዚህ ስትሰሩት ደግሞ ክርር አታድርጉት። ለስለስ ባለ መልኩ ብትሰሩት ጥሩ ነው ብዬ አስባለሁ። ምክንያቱም ጸጉር ለውበት ብቻ ሳይሆን ለምቾቱም ልትጠነቀቁ ይገባል። ይሄንን ይመስላል። ልክ እንደዚህ ነው። ሸክ ሸክ አድርግቼ የምሰራው ቀጣይ መልሶ ፈቶ ለማደስ ስለሚመቸኝ ማለት ነው። ይሄንን ይመስላል። ውድ ቤተሰቦቼ ሞክሩት። ፍፍት ያለና ዛላ ያለው ጸጉር ለስለስ ያለ የኔ ከርዳዳ ጸጉር ነው። ሲሰራ እያችሁት ሉጫ ይመስላል። ያችሁት ወዙ ሲያንጸባርቅ። ይሄ ባልዚን ቅልጥ እያለ ደግሞ እያደር እያደር ሲሄድ የራሱን በራሱ ያለሰለሰውና ዛላ እየሰጠው ነው የሚሄደው ማለት ነው። ይሁት። በቃ ሞክሩት፣ ለውጡን ታዩበታላችሁ። ማንን? ቫዝሊንን ማለት ነው። ሞክሩት፣ የእውነት ነው ምላችሁ። በቃ ለውጡን እኔን ምን አለች ምን አለች እንዝርትዬ ነው የምትሉት። በቃ ያው ቫልዚን፣ የትኛውን ቫልዚን ይሆናል በነገራችን ላይ ቫልዚን የትኛው ይሆን ለምትሉ የትኛውን ቫልዚን ሞክሩት። እኔ ደግሞ ያው ግንባር የለኝም። ግንባር የላችሁ ደግሞ እንዳልኳችሁ ጥቁር አዝሙድን እና ቆሮን ፍድንና መጥመሻ የመጥመሻ ቅጠሉን እንድላ ያርጋችሁ፣ ወይ በዘይዘይቱን ወይ በምትጠቀሙት የፈሳሽ ቅባት አቀልጣችሁ ቆዳ ቆዳችሁን ማታ ማታ እያሻችሁ መቀባት ይችላላችሁ። ፊታችሁ የሸሸባችሁ መሀሉ እየተመለጠ ያስቸግራችሁ የእውነት ቦታውን ተክቶ ችፍ ብሎ ነው የሚበቅለው ማለት ነው። እወዳችኋለሁ። ቆዳ ቆዳችሁን በእንደዚህ አይነት መልኩ እየተቀባችሁ ዛላውን ደሞ በባልዚን የትም በቃ የትም ድረስ ማስረዘምና ማሳደግ ማፋፋት ትችላላችሁ። የጸጉራችሁም ጤንነት ይጠበቃል ማለት ነው። ልክ እንደዚህ ከርዳዳ ፀጉር ያላችሁ መፍትሄ ሁነኛ የሆነ መፍትሄ ነው። ሁነኛ በቃ ጸጉራችሁ ማበጠር የሚሰለቻችሁ የምትነጫነጩ ጸጉራችሁን ለማበጠር ስትጀምሩ ማለት ነው። ሞክሩት ውጤቱን ትነግሩኛላችሁ አንደኛ ለማበጠር ያስቸግራችሁ መዋ ሲነካ ልስልስ ይላል ባልዚን ስትቀቡት ደግሞ በቃ ቶሎቶሎ ይበጠርላችሁ እንዲህ ልቡ እስኪጠፋ ይሁት እንግዲህ በቃ ልቡ እስኪጠፋ ስለተበጠረ ምን ሀል ልስልስ እንደሚል በቃ እንደ ሉጫ ጸጉር ነው የሆነው በቃ እንደ ሉጫ ጸጉር ሞክሩት በቃ ሞክሩት መሞከር አይከፋ በቀጣይ ቪዲዮ እስከምንገናኝ ቸርሳን ብትውልኝ እወዳችኋለሁ አብራችሁ ተቆዩት እኔ ዝርቶ ነበርኩኝ ሰላማችሁ ይብዛልኝ ቻው ቻው